ሰላም ሰላም ውድ እና የተከበራችሁ የአይኒ ዩቲዩብ ተከታታዮች፣ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። ስለምታበረታቱኝ አመሰግናለሁ። ዛሬ ይሄላችሁ የመጣሁት የቡስቦሳ አሰራር ነው። የምንጠቀማቸው ግብአቶች ሶስት ማንኪያ ሀሊብ ፓውደራ ሀሊብ ኒዶ፣ ሁለት የሾርባ ማንኪያ ዱቄት ሁለት እንቁላል ቤኪንግ ፓውደር ቫኔሊያ እርጎ አንድ እርጎ ሰሚጥ ጆዝ ህንድ ዘይት ስኳር ጥረጫ ያስፈልገናል። በመጨረሻም ዲኮር የምናደርግበት የተፈጨ ከሰራት ፉስትክ ያስፈልጉናል ማለት ነው። ወደ አሰራሩ እንሄዳለን። እንዲሁም ስሜ ያስፈልገናል የምንጋግርበት ሰሐን እሺ። እዚ ጋር ሁለት እንቁላሉን ጨምሬያለሁ። እንቁላሉንና ዘባዴውን መጀመሪያ ማውጣት አለብን፣ ከመስራታችን ግማሽ ደቂቃ በፊት መቀዝቀዝ የለበትም። ከዛ በመቀጠል ዘባዴውን እንጨምራለን ሁሉንም ማለት ነው። ዘባዴ ጨምር የለው። እሺ በመቀጠል ስኳር ነው የማደርገው። እኔ የምለካው በዘባዴው እቃ ነው። የዘባዴውን እቃ አልጥለውም። ሁሉንም በዛ ነው እየለካው የማደርገው። ይሄው በዚህ በዚህ ሙሉ ዘባዴ በዘባዴው ሙሉ እቃ ሙሉ ስኳር ከዛም ደግሞ በዚሁ እቃ መልሽ ዘይት ነው የማደርገው። በዚሁ እቃ ሙሉ ዘይት። ከዛም አሁንም አልጥለው አስቀምጠዋለሁ ስለምፈልገው ከዛ በመቀጠል አንድ የሾርባ ማንኪያ ቫኒላ፣ ከዛም ሶስት የሾርባ ማንኪያ ሀሊ ፓውደር። አሁን ሁሉንም አንድ ላይ እንፈጫዋለን ማለት ነው። እሺ ውድ ተመልካቾች ፈጭቼ እመጥቻለሁኝ ማለት ነው ሁሉንም ግብአቶች አሁን በመቀጠል የማደርገው በዚህ በዘባዴው ሁለት ሰሚጥ አደርጋለሁ ማለት ነው። ሁለት በዚህ ቃን ነው የምለካው፣ ሁለት አደረኩኝ። ከዛ በመቀጠል ጆዝ ሄንድ አደርጋለሁ ሲሮስ እንደማደርገው አንድ ነው። አንድ ከዛ በመቀጠል አንድ ማንኪያ ተኩል ዱቄት ሁለትም ማድረግ ይቻላል፣ አንድ ተኩልም ማድረግ ይቻላል። ያው እንዳይበዛብን ወደ ኬክ እንዳይሆንብን። ከዛም በመቀጠል የሾርባ ማንኪያ ቤኪንግ ፓውደር እናደርጋለን። ከዛ በመቀጠል አንድ የሻይ ማንኪያ ትንሽ ዬዋ የሻይ ማንኪያ ጥረጭው እናደርጋለን። አንድ ትንሽ የሻይ ማንኪያ ጥረጫው ማለት ነው። ከዚህ አሁን ሁሉንም ሚክስ እናደርጋለን የፈጨነውን ግብአቶች እንጨምራለን። እሺ ውድ ተመልካቶች፣ ይኸው በዚህ መልኩ እንትን ብያለሁ ማለት ነው። አሁን ሚስክ እናደርጋለን የፈጨነውንና ያደረጉትን ግብአቶች አንድ ላይ ሚስክ እናደርጋለን እና ደግሞ በዚሁ እቃ ሳይሞላ ግማሽ ውሃ አደርጋለሁ። ከዛ አንድ ላይ ሚስክ እናደርጋለን፣ አንድ ላይ አቀላቅለን እንመለሳለን። እሺ ውድ ተመልካቾች ይኸው እንደዚህ አድርጌ ሚክስ አድርጌዋለሁ። ው ፍረቱ አሁን በመቀጠል የምንጋግርበትን ሲዬ ዘይት እንቀባለን። በደንብ መቀባት አለብን ማለት ነው እንዳይዝብን ከዛ በመቀጠል እንትን ይሄ ምንድነው? ጣሂን ጣሂና እናደርጋለን። ጣሂና ሳይበዛ በጥቂቱ ዛምን ሁሉንም እንደዚህ እንቀበዋለን ማለት ነው፣ እንዳይዝብን ነው። ዘይትን ብቻ ማድረግ ትችላላችሁ። እኔ ግን እንደዚህ ሳደርግ አይዝም ማለት ነው። በደንብ ቆንጆ ሆኖ ነው የሚወጣልኝ። ከዛ በመቀጠል ትንሽዬ ዱቄት አደርግበታለሁ ወይ ማለት ነው። እሺ ውድ ተከታታዮቹ ከዱቄቱ በኋላ ትንሽዬ ዱቄት ካደረግኩ በኋላ አሁን ይህን እጨምራለሁ ማለት ነው። እሺ ውድ ተመልካቾቹ በዚህ መልኩ ጨምር ያለሁኝ ማለት ነው እናደርገዋለን ከዛ በመቀጠል ወደ ፍርናችን ነው የምናስገባው። ፍርናችንን ይህንን ከማዘገጃጀታችን በፊት መቶ ስልሳ ወይም መቶ ሰማንያ ድግሪ አድርገን እንዲሞቅልን ማድረግ አለብን። በመቶ ሰማንያ ወይም በመቶ ስልሳ ድግሪ ለአርባ ደቂቃ እናበስለዋለን። ተመልሰን እንገናኛለን። እሺ ውድ ተከታታዮች አሁን በዚህ መልኩ እናያለን። መብሰል እና ለመብሰሉ ይሄው ምንም ነገር አልያዘም። አሁን በስሎልና ሌታችኛው ከዛ አሁን የላይኛውን እናበስላለን። እሺ ወደ ተመልካቶች በዚህ መልኩ በስሎልናል። በጣም በጣም ልዩ ነው። በጣም ነው የሚያምረው እና አሁን ሺራ ሺራ አደርጋለሁ እኔ ቀድም ያዘጋጀቸው ነበር ከዚህ ቪዲዮ በፊት ነበር የተዘጋጀው የሽራ አሰራር አሳየኝ ካላችሁ የማሳያችሁ ይሆናል ማለት ነው፣ በሌላ ቪዲዮ። አሁን ዲኮሯችንን እናደርጋለን። ይሄ ቅድም የነገርኳችሁ እንከሰራ ፎስቱክ ነው የተፈጨ። ይሄ ደግሞ ጆዝ ሂንድ ነው። አሁን ሽራችንን እናደርጋለን። በዚህ መልኩ ቀብቼ ጨርሻለሁ ያለው ማለት ነው። ሽራም አድርጌ ጨርሻለሁ። ሚስት ላም ማድረግ ትችላላችሁ። የፈለጋችሁ ማድረግ ትችላላችሁ። ከዛ በመቀጠል እንቆራርጠዋለን። በዚህ መልኩ ተቆራርጧል። አሁን ዲኮራችንን ነው የምናደርግ። እሺ ውድ ተመልካቶች፣ በዚህ መልኩ ዲኮራችንንን አድርገን ጨርሰናል። እናንተ የምትፈልጉትን ዲኮር ማድረግ ትችላላችሁ። የተለያዩ መከሰራትን ማድረግ ትችላላችሁ። እና በጣም ልዩ ነው፣ በጣም ልዩ ነው፣ ቀላል ነው። ሞክሩት። ቪዲዮውን እስከ መጨረሻው ስለምታዩት በጣም ነው የማመሰግነው። ላይክ ሼር፣ ሰብስክራይብ በማድረግ አበረታቶኝ ያጎደልኩት ወይም ደግሞ የረሳሁት ነገር ካለ ይሄን አስተካከይ ብላችሁ ኮመንት ላይ አስቀምጡልኝ። በእውነት በጣም ነው የማመሰግነው ስለምትከታተሉ። ኮመንት ላይ አስቀምጡልኝ፣ አያለሁ፣ እመልሳለሁ። ሰላማችሁ ይብዛልኝ፣ ሰላማችሁ ይበልልኝ።